ዜጎች ላይ እየደረሰ ያለው ሁሉን አቀፍ እንግልትና በደል ሊቆም እንደሚገባ በደቡብ ጎንደር ዞን የሚገኙ ነዋሪዎች ጠየቁ። በጸጥታ መደፍረሱ ምክንያት ሕዝቡ ከፍተኛ የኢኮኖሚና ማህበራዊ ስብራት እየገጠመው መሆኑን ያነሱት ነዋሪዎቹ መንግስት የዜጎችን ደህንነት ለመጠበቅ ሕግ የማስከበር ዘመቻውን አጠናክሮ እንዲቀጥልም ጠይቀዋል። አዲሱ ተስፋዬ በትንታኔ ተመልክቶታል። በአማራ ክልል ለረጅም ወራት የዘለቀው የሰላም እጦት በዜጎች ማህበራዊና ኢኮኖሚያዊ መስተጋብር ላይ አሉታዊ ጫና አሳድሯል። የሰላም እጦቱን ተከትሎ የሚፈጸሙ የእገታና ዝርፊያ ወንጀሎች መበራከታቸው ደግሞ ዜጎችን ለከፋ አካላዊና ሥነ ልቦናዊ ጉዳት ዳርጓቸዋል። በደቡብ ጎንደር ዞን ያለውን የሰላም ችግር ለመፍታትና ህዝቡ ተረጋግቶ መደበኛ ስራውን እንዲያከናውን ለማድረግ ህዝባዊ ውይይቶች እየተካሄዱ ናቸው። በተካሄዱ ህዝባዊ መድረኮችም የሰላም እጦት ህዝቡን ለከፋ ችግርና ጉስቁልና እየዳረገው በመሆኑ መንግስት የዜጎችን ህልውና በመጠበቅ ረገድ ኃላፊነቱን እንዲወጣም ተጠይቋል። መጀመሪያ ሰላማችን ይረጋገጥ፣ ወተን እንግባ። በሽተኛ ቸካፕ ለማድረግ እኮ ተቸግሮ ሀዚ ፓራላይዝ እየሆነ ነው። ስንት ዋደኞቻችን ናቸው የሞቱት? ይሄ ሞት እስከ መቼ ነው የሚያዋጣን? እስከ መቼ ነው የምንገዳደለው? በጸጥታ መደፍረሱ ምክንያት ለሁለት ዓመታት የተጎዳውን የአማራ ክልል የትምህርት ተግባር ወደ ነበረበት ለመመለስ መንግሥት ከህብረተሰቡ ጋር በመተባበር ሊሰራ እንደሚገባም በውይይቱ መድረኩ ተነስቷል። በአሁኑ ሰዓት መምህራን እኮ እየተሰቃዩ ነው። በዛ ሲሄዱ ይባረራሉ። እኒህ ሰዎች ምን ምን ይብሉ? ምንስ ይስሩ? እና ትምህርት አሁን ሀላቻ ጋብቻ ታግዶ የኖረው የአስራ ሁለት ዓመት ጽንሳን በሙሉ ዘንድሮ ተድሯል። ሴት ከዚህ በላይ ትውልድ ይሞታል። እን እየሞተ እኮ ነው ያለው። ለምን ትምህርት ይቀራል? ለምን ምሁራንም ይወጡ? በእኛ አይደለም እንዴ? በመምህራን አይደለም እንዴ? በካህናቶች አይደለም እንዴ? ትምህርት ከሌለ ሰላም የለም። እነዚህ ሁሉ የምናያቸው እንቁዎች ሌላ ሊተካባቸው ይገባል። የተማራ ኃይል ያስፈልገናል። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ በክልሉ የታጠቁ ኃይሎች በሚፈጽሙ ጥፋት ምክንያት የዜጎች ማህበራዊ፣ ፖለቲካዊና ኢኮኖሚያዊ መስተጋብር ችግር ውስጥ መውደቁን ተናግረዋል። በጽንፈኝነት አመለካከትና ተባት ተግባር ተመርዘው በታላቁ ህዝባችን ላይ በሰላም ወጥቶ እንዳይገባ፣ ሰርቶ እንዳይበላ፣ ልጆቹን እንዳያስተምር ማዳበሪያ በወቅቱና በፍጥነት እንዳይቀርብለት ተገቢ የሆነ የጤና ክትትልና አገልግሎት እንዳናገኝ በማድረግ ህዝባችን በማዋረድና በማበስቆል ላይ የተሰማሩ ኃይሎች አደብ ሊገዙም ይገባሉ። የአማራ ክልል ምክር ቤት ምክትል አፈ ጉባኤ አቶ አማረ ሰጤ በክልሉ የተፈጠረው የሰላም ችግር ዜጎችን ለከፋ ጉዳትና ጉስቁልና ከመዳረጉም በላይ የክልሉን ዕድገትም ወደኋላ ኋላ እንዲቀር አድርጎታል ብለዋል። አማራ ክልል አርሶ አደሮች ዘንድሮ ባለፈው ዓመት የደረሰባቸው በደል እጅግ የከፋ ነው። ይዘረፋል፣ ይገረፋል፣ ይደበደባል፣ ንብረቱን አምጣ ይባላል፣ እህል አምጣ ይባላል። እሱ ማይሰራ ግን የሚቀለብ እንደ ተምች የሚበላ ግን ማይሰራ በአርሶ አደሮ ላይ የተጣበቀ ዶዬ የተፈጠረው ይሄ ደግሞ ከራሳችን የወጣ ነው። ይህም በቃ ልንለው ይገባል። ዋናው ይህ ኃይል ምንም የአማራ ህዝብን አንድም ጠብ የሚል ጥያቄ የለውም፣ አንድነት የለውም። መንግስት አንድ ህግን የማስከበር ስራ እየሰራ ነው። በሌላው በኩል ለሰላም ድርድር ዝግጁ ነው። የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ በሪሁን መንግስቱ መንግስት የዜጎችን ሁለንተናዊ መብትና ደህንነት የመጠበቅ ኃላፊነቱን ለመወጣት በሚያደርገው ህገ ማስከበር ዘመቻ ህብረተሰቡም የሰላሙ ባለቤት በመሆን ከመንግስት ጎን ሊቆም እንደሚገባም አሳስበዋል። መንግስት እየወሰደው ላለው የህግ ማስከበር ተልኮ ሁላችንም ባለቤት ሁነን፣ ሁላችንም በጋራ መስራት አለብን። ለምሳሌ አሁን ማዳበሪያ ከየት ነው የሚመጣው? አሁን ማዳበሪያ በሰላማዊ መንገድ እንዳይገባ፣ ወደ አርሶ አደሩ እንዳይደርስ ከፍተኛ ስጋት ነው የተጋረጠብን። ይሄ ቡድናውን በየአካባቢው እየቀማ ለመሸጥ አሰፍስፏል። ስለዚህ አርሶ አደር ማለት ደግሞ እውነት ነው ለእውነት ነው፣ የአማራ ህዝብ ማለት ለእውነት ነው፣ ሁሌም ቢሆን ዋጋ የሚከፍለው ለእኛ መሆን ካልቻል ለማንም ልንሆን አንችልም። ወጥተን አብረን ህግ ማስከበር አካባቢያችን ሰላም ማድረግ የመንገድ ላይ ዝርፊያን ማስቆም ያስፈልጋል። ማለት በአማራ ክልል ያለውን የሰላም ችግር በዘላቂነት ለመፍታትና የሕዝቡን ሰላም ለማረጋገጥ ከጦርነትና ግጭት ይልቅ መነጋገርንና መደማመጥን ተመራጭ በማድረግ የሕዝባችንን ሰቆቃና እንግልት መቀነስ እንደሚገባም ተገልጿል።